ከወደ ጎንደር ልብን የሚያሞቁ ተከታታይ የድል ዜናዎች እየወጡ ነው። አፋብሃና አፋድ በጎንደር ቀጠናዎች የአንድነት ውጊያዎችን አጠናክረው በቀጠሉበት በዚህ ጊዜ ባለፉት ሰባ ሁለት ሰዓታት ብቻ በሰባት ከተሞች ልዩ ዘመቻ በማድረግ በከተሞች በመሸገው የብልጽግና ጥምር ጦር ላይ ከባድ ሰባዊና ወታደራዊ ቁሳዊ ኪሳራዎችን አድርሰዋል። በዛሬው ዕለት ማክሰኞት አምባ ጊዮርጊስና አዲስ ዘመን ከተሞች ከባድ ውጊያዎች ውለዋል። ከጎንደር ከተማ በ40 ኪሎ ሜትር ርቀት ላይ የምትገኘው ወሳኟ ከተማ በፋኑ ኃይሎች ቁጥጥር ስር ገብታለች። ከባህር ዳር ጎንደር ዋናው መንገድ ለሰዓታት ተዘግቶ ውሏል። ዝርዝር የአውደ ውጊያ መረጃው ተሰናድተዋል። የአብይ አህመድ ጦረኛ ፖሊሲ ለኢትዮጵያ ታሪካዊ ጠላት ግብፅ ታላቅ ስጦታ ሆኖላታል። በኢትዮጵያውያን ርብርብ በተገባደደው የሕዳሴ ግድብ የተሸናፊነት ሜዳ ላይ የወደቀችው ግብፅ ዳግም የምታንሰራራበት እድል በአብይ አህመድ በኩል በሩ ተከፍቶላታል። የሉዓላዊነት ስጋት አለብኝ ያሉት የአስመራው አለቃ ኢሳያስ ክራሞታቸውን ግብጽ ሊያደርጉ ለአምስት ቀናት ጉብኝት ካይሮ ገብተዋል። የኢሳያስ የጉዞ ዓላማ በቀይ ባህር ደህንነት ዙሪያ ወታደራዊ ትብብር ላይ ያተኮረ ስለመሆኑ በዜና ትንታኔያችን ቃኝተነዋል። የኤርትራና ግብጽ ወታደራዊ መኮንኖች የሚመክሩበት አጀንዳና ና ኢሳያስ የሚያለሙት ለቀይ ባህር ተዋሳኝ ሀገራት የጋራ ሰራዊት ማደራጀት ጉዳይን በተመለከተ ሰፋ ያለ መረጃ ይዘናል። በቀጠለው የአሪሲ ልቀት ምዕመናን የድረሱልን ተማጽኖ እያሰሙ ነው። በአሪሲ የኦርቶዶክስ ተዋሕዶ ሃይማኖት ላይ ያነጣጠረው ጥቃት አሁንም አሳሳቢ ሆኗል። የምዕመናኑን ተማጽኖና የሀገረ ስብከቱን አቤቱታ ወደ እናንተ እናደርሳለን። የአሜሪካ አየር ኃይል ኢትዮጵያውያንን ገሏል። በኢትዮጵያውያኑ ግድያ ዙሪያ የጦር ወንጀል ምርመራ እንዲካሄድ ተጠይቋል። በሳተላይት ቴክኖሎጂ የታገዘ የጦር ወንጀል ምርመራ እንዲደረግ የጠየቀው ዓለም አቀፍ የሰብአዊ መብቶች ተሟጋች የሆነው አምነስቲ ኢንተርናሽናል ነው። ይህም ሌላኛው መረጃችን ነው። ሰላም ጤና አስጠለን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት የዜና ምዕራፋችን እናመራለን። የፋኖ ኃይሎች ወሳኟን ከተማ ሙሉ በሙሉ ተቆጣጥረዋል። ከጎንደር ከተማ በአርባ ኪሎ ሜትር ርቀት ላይ የምትገኘው ማክሰኝት ከተማ በፋኖ ኃይሎች ተይዛለች። የባህር ዳር ጎንደር ዋና መንገድ ከማለዳ ጀምሮ ዝግ ሆኖ ውሏል። አፋ ብሃና አፋድ በላይ ዘለቀ እዝ ጎንደር ጠቅላይ ግዛት እዝ በጋራ የቅንጅት ውጊያ ዛሬ ጥቅምት 20 ከማለዳ ጀምሮ በሶስት አቅጣጫ ዘልቆ በመግባት ማክሰኝት ከተማን ሙሉ በሙሉ መቆጣጠራቸውን አስታውቀዋል። በአፋብሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር የሚገኘው ጥቁር አንበሳ ክፍለ ጦር እና በአፋድ ጎንደር ጠቅላይ ግዛት እዝ ስር የሚገኘው አጼዎቹ ክፍለ ጦር ከንጋት ጀምሮ ባደረጉት ተጋድሎ ከጎንደር ከተማ በአርባ ኪሎ ሜትር ርቀት ላይ የምትገኘውን ወሳኟን የማዕከላዊ ጎንደር ከተማዋን ማክሰኝትን በቁጥጥር ስር በዋሉበት ውጊያ በርካታ የጥምር ጦሩ አባላት ሞትና ቁስለኛ መሆናቸው ታውቋል። በከተማዋ የሚገኘው ትልቁ እስር ቤት ተሰብሮ የፋኖ ቤተሰብ ናችሁ ከፋኖ ጋር ትገናኛላችሁ በሚል ታስረው የነበሩ የግፍ እስረኞች መለቀቃቸውም ታውቋል። እስር ቤቱ በተሰበረበት ወቅት ደረቅ ወንጀለኞችን መውጣታቸውን የአካባቢው ምንጮች ለጣቢያችን ገልጸዋል። ማክሰኘት ከተማ ከጎንደር ከተማ በቅርብ ርቀት የምትገኝ ሲሆን የጎንደር ከተማ አካል ከሆነችው ጠዳ ከተማ በ25 ኪሎ ሜትር ርቀት ከፋሲል ቤተ መንግስት ደግሞ በ40 ኪሎ ሜትር ርቀት ላይ ትገኛለች። አፋብሃ ና አፋሃድ በጎንደር ቀጠናዎች የአንድነት ውጊያዎችን አጠናክረው በቀጠሉበት በዚህ ጊዜ ባለፉት 72 ሰዓታት ብቻ በሰባት ከተሞች ልዩ ዘመቻ በማድረግ በከተሞች በመሸገው የብልጽግና ጥምር ጦር ላይ ከባድ ሰብአዊ ና ወታደራዊ ቁሳዊ ኪሳራዎችን አድርሰዋል። በቋራ፣ ደለጎ፣ ባለፋ፣ ሻውራ ና አጸደ ማርያም ከተሞች ከተካሄዱ ውጊያዎች በተጨማሪ በአምባ ጊዮርጊስ ና አዲስ ዘመን ላይ ትናንት ማታ ጀምሮ የዜና እስከተጠናቀረበት ሰዓት ድረስ እልህ አስጨራሽ ውጊያዎች እየተካሄዱ ነው። በተመሳሳይ በበለሳ ውጊያ የተካሄደ ሲሆን ዛሬ በማክሰኘት ከተማ የተሰራው ልዩ ኦፕሬሽንን ጨምሮ ባለፉት ሶስት ተከታታይ ቀናት ውስጥ ሰባት ከተሞችን ያዳረሰ የከተማ ውጊያ መካሄዱን የግንባር መረጃዎች ያሳያሉ። ይህ ዜና እየተጠናቀረ በነበረበት ሰዓት የአዲስ ዘመን ውጊያ ጠንካራ እንደነበር የገለጹት የግንባር መረጃው ከፍተኛ ወታደራዊ ጠቀሜታ ያላቸውን መሬቶች በመጠቀም የፋኖ ኃይሎች በአገዛዙ ጦር ላይ የበላይነት መውሰዳቸው ታውቋል። ከእብናት ድጋፍ ለመስጠት የሚመጣን የአገዛዙን ኃይል አጼ ያሱ ክፍለ ጦር አግዶ ይዞ እንዳያልፍ ማድረጉን የገለጸው የአፋብሃ የግንባር መረጃ አዲስ ዘመን ከተማ ላይ ሰፍሮ የሚገኘውን የብልጽግና ጥምር ጦር ያለምንም ስጋት ምሽጉ ድረስ ዘልቆ በመግባት ማጥቃት መቻሉን በግንባር መረጃው አመላክተዋል። ጎንደር ላይ አማራዊ የአንድነት ጉልበት ለሕልውና ትግሉ ያለውን ማርሽ ቀያሪነት ያመላከቱ ተከታታይ ድሎች መካሄዳቸው እንደቀጠለ ሲሆን በትናንትና ሁለት የዳግማዊ ቴዎድሮስ አምስት ኮር አካል የሆኑት ጎንደር የብጋሻው ክፍለ ጦርና ጥቁር አንበሳ ክፍለ ጦር አህዶች እንዲሁም አፋድ ጎንደር ጠቅላይ እዝ በአርበኛ ታርቆ ከበደ የሚመራው አሃድ በጋራ በመሆን በምራብ በለሳ አበይና፣ ድርቃ ልደታ በተባሉ አካባቢዎች የብልጽግና ሰራዊት ላይ ከባድ ምት በማሳረፍ ሁለት የኬላ ምሽጎችን መስበር መቻላቸውም የግንባር እንደሚያስረጃው ያሳያል። የአረባያ ከተማ የመጀመሪያ ደረጃ ሆስፒታልም በቁስለኞች መሙላቱ ታውቋል። በአጠቃላይ ዛሬን ጨምሮ ከሰሞኑ እየተደረጉ ያሉ ወታደራዊ ዘመቻዎች በብልጽግና ጥምር ጦር ላይ ከፍተኛ ሰብዓዊ፣ ወታደራዊ፣ ቁሳዊና ፖለቲካዊ ኪሳራዎችን ያስተናገደበት ግዳጅ እንደሆነም ለማወቅ ተችሏል። አድማጭ ተመልካቾቻችን ተጨማሪ አፍላይ ውጊያ መረጃዎች በግንባር ዘጋቢያችን በኩል ቀጥታ ከግንባር እንደሚከተለው ይቀርባል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። የአማራን ሕዝብ የአማራን ፋኖ አንድነት ናፍቆት ለማውጣት ጫፍ ላይ የደረሱት የጎንደር ፋኖዎች ዛሬም ታላቅ የጋራ ድል በተለያዩ የጎንደር ቀጠናዎች አስመዝግበዋል። በወሎ ቤት አማራው የፋኖና ሕዝባዊ መነቃቃት ወቅት ወደ ባሰ መነቋቆር ውስጥ ገብተው የነበሩት የጎንደር ሁለቱ የፋኖ አደራጃቶች በፍጥነት ከአስፈሪው ድባብ ወጥተው ጽልመት ለብሶ የነበረውን የአማራን ሕዝብ መልክ የተስፋ ብርሃን ፈንጥቀውበታል። ከሳምንታት በፊት የመጀመሪያው ምዕራፍ የአንድነት ብስራት በማሰማት ጮቤ ያስረገጡን ጐንደሬዎቹ በዚያም አላቆሙም። በራቸውን ዘግተው የስልክ ጩኸት እንዳይረብሻቸው የእጅ ስልካቸውን አጥፍተው ሁለተኛውን ምዕራፍ የአንድነትና ለሌሎችም አርአያ የሚሆን ለአማራ ሕዝብ ታላቅ ብስራት ለጥላት መርዶ የሚሆን ዜና ሊያሰሙን ዝግጅታቸውን እንደ እንደጨረሱ ከቦታው ማረጋገጥ ችለናል። ታዲያ ባንኩም ታንኩም አለኝ የሚለው የአብይ አህመድ ብልጽግና የውስጥ ባንዳዎችን በማስገባት የልዩነት ሴራ ቢሸርብም ስላልተሳካለት ሰሞኑን ጎንደር ላይ ከእግረኛ እስከ ድሮን ስፍር ቁጥር የሌለው ወታደሩን በማግበስበስ ውይይቱን ለመበተን ቢያስብም አልተሳካለትም። አንድነትን የናፈቁት አብሮ መውደቅን እንጂ የርስ በርስ መተናኳኮስን የረገሙት የጎንደር ጠቅላይ ግዛት ህዝና የአፋ ባሃ ሰሜን አማራ በላይ ዘለቀ ህዝ አናብስቶች የኃላፊዎቻቸውን መልካም የአንድነት ውይይት እንዳይቋረጥ ተራሮች ላይ ተጠምጥመው ጫካ ውስጥ ተሰግስገው መስዋዕትነትን እስከ መክፈል የደረሰ ታላቅ ታሪካዊ ተጋድሎ ፈጽመዋል። ለዚህ ለተቀደሰ ዓላማ መስዋዕትነትን የከፈሉ ስማቸውን ደጋግሞ መዘከር ያለበት ጀግኖች መውደቃቸውንም ከመሪዎቻቸው አንደበት ሰምተናል። ሁለተኛው ምዕራፍ የአንድነት ውይይት በመጠናቀቅ ላይ ባለበት ትናንትና ዛሬ ደግሞ ሁለቱም የፋኖ ኃይሎች ከመከላከል ከተማ ገብቶ ወደ ማጥቃት በመሸጋገር ታላቅ ድል አስመዝግበዋል። የአፋር ጎንደር ጠቅላይ ግዛት አካል የሆነችው አጼዎቹ ክፍለ ጦር ዛሬ ሌሊት ማክሰኝት ከተማን ከበባ በማድረግ ጠዋት ላይ በከተማዋ ውስጥ መሽጎ የነበረውን የአገዛዙ ጥምር ጦር ላይ መብረቃዊ ጥቃት ፈጽማ ወጥታለች። የአጼዎቹ ክፍለ ጦር ማክሰኝት ከተማን በመግባት በአገዛዙ ላይ ከፍተኛ ኪሳራ አድርሰውበታል። ፋኖ ብዙአየሁ የአጼዎቹ ክፍለ ጦር የህዝብ ግንኙነት ኃላፊ እንደገለጸልን ከሌሊቱ 10 ሰዓት ጀምሮ በነበረው ልዩ ኦፕሬሽን ከ20 በላይ የአገዛዙ ጥምር ጦር ሰራዊት ሲደመሰስ በርካታ ቁስለኛና በአሁኑ ሰዓት ወደ ሆስፒታል እያስገባ መሆኑን ሰምተናል። አርበኛው አክሎም አጥቅተን በመውጣት ላይ ስለሆን የተጎዳውን መጠን በውል ባናቀውም የተወገዱ የአገዛዙ ጥምር ጦር አባላት ቁጥር ከዚህም በላይ እንደሚሆንና ሁለት የወረዳዋ ከፍተኛ የብልጽግና ተላላኪ አመራሮችን ማርከናል ሲልም ገልጾልናል። ኦፕሬሽኑን የተሰራውም ካፋባሃ ሰሜን አማራ በላይ ዘለቀ ጥቁር አንበሳ ክፍለ ጦር ጋር በትብብር ነውም ብሎናል። በተመሳሳይ በበለሳ በለሳ ክፍለ ጦር በጧቱ በአገዛዙ ሰራዊት ላይ ከፍተኛ ምት በማሳረፍ ከፍተኛ ኪሳራ ያደረሰበት ሲሆን የተለመደውን በሕዝብ ላይ የማሸበር ተግባሩን ቀጥሎ የአርሶ አደሮችንና የሚያሳደሩ እንስሳቶችን እየጨፈጨፈ መሆኑን አርበኛ ታርቆ ከበደ ከቦታው መረጃውን አድርሶናል። በዚሁ ቀጠና አፋብሃ ሰሜን አማራ ቀጠና በላይዝ የአደዋ ክፍለ ጦር አንበሶች በቋራ ግንባር ወኩ ፈንጅትና ሻውራ በተባሉ አካባቢዎች ትናንት ምሽት፣ አሁንም ይህ ዜና እየተጠናቀረ ባለበት ሰዓት በአገዛዙ ጥምር ጦር ላይ ከፍተኛ ምት ሲያሳርፉበት ቁስለኛና አስክሬኑን ጥሎ ወደ ከተማ ምሽጉ እየፈረጠጠ መሆኑን ከቦታው ያገኘነው መረጃ ያመላክታል። በአጠቃላይ በጎንደር ቀጠና ያለው የአንድነት ውይይት እና የጥምረት ውጊያ የአገዛዙን ትፋሽ ትንፋሽ እያሳጠረው ይገኛል። በሌላ ዜና ሰሞኑን ግዛቱን አስፋፍቶ በርካታ ቀጠናዎችን በስሩ ያስገባው በወሎ ቤት አማራ የሚንቀሳቀሰው አፋ በኋ ቤት አማራን የሚቀላቀሉ የአገዛዙ ጥምር ጦር አባላት ቁጥር እየጨመረ ነው። በዛሬ ዕለት ገና ከጠዋቱ ብቻ ከወገል ጤና፣ መርሳ፣ መካነ ሰላም፣ ውጫሌ በመኮብለል የልጅ ኢያሱ ኮር፣ የራስ አሊ ኮር፣ የጽናት ክፍለ ጦርና የደጋው መብረ ክፍለ ጦር የተቀላቀሉ አባላት ቁጥር ከ26 በላይ ደርሷል። በዚሁ ቀጠና በዛሬ ዕለት በዋርላ ደላንታ ግንባር አገዛዙ ወደ ዳውንት፣ ፀሐይ መውጫና ሌሎችም ከተሞች ፋኖን ከተሞችን ለማስለቀቅ ያደረገው እንቅስቃሴ በጠዋቱ ተሰናክሎ ተመልሷል። የፋኖ ኃይሎች አካባቢው ማህበረሰብ በመሰብሰብ በማስተማርና የአባት አርበኞችን በማደራጀት የኋላ ደጀን በመፍጠር ላይም ናቸው። ውድ የጣና ሳተላይት ቲቪ አድማጭ ተመልካቾቻችን ትክክለኛና ወቅታዊ የግንባር መረጃዎችን እየታተን ከቦታው ማድረሳችንን እንቀጥላለን። የተጠናቀሩት የግንባር መረጃዎች ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። አድማጭ ተመልካቾቻችን መርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። ኢሳያስና የሱዳን ውጭ ጉዳይ ሚኒስተር ካይሮ ገብተዋል። የኢትዮጵያ ባላንጣ የሆነችው ግብጽ በአይነቱ የተለየ አስቸኳይ ስብሰባ ጠርታለች። የሱዳን የውጭ ጉዳይ ሚኒስትር ሞሂ ኤልዲን ሳሌምን ከፕሬዚዳንት ኢሳያስ አፈወርቂ ቀድመው ካይሮ ገብተው ከግብጹ ባድር አብዲላቲ ጋር በጥብቅ መክረዋል። ምክክሩ አሁንም መቀጠሉን የሚጠቁሙ መረጃ ከካይሮ ሚዲያዎች ተሰምተዋል። በአብይ አህመድ አገዛዝ የጦርነት ስጋት የገጠማቸው ፕሬዚዳንት ኢሳያስ አፈወርቂ በበኩላቸው ድጋፍ ፍለጋ በሚመስል መልኩ ዛሬ እኩለ ቀን ላይ በፕሬዚዳንት አብዱልፈታህ አልሲሲ ልዩ ግብዣ የውጭ ጉዳይ ሚኒስትር ኦስማን ሳለን ያካተተ ልዑካቸውን እየመሩ ወደ ካይሮ አቅንተዋል። የጉዟቸው ሪፖርት ላይ እንደተመለከተው ለአምስት ቀናት የስራ ጉብኝት መጓዛቸውን ነው። የመንግስታቸው ቃል አቀባይ የማነ ገብረ መስቀል ለብልጽግናው አገዛዝ በ24 ሰዓታት ውስጥ በአሰብ ጉዳይ ለሁለተኛ ጊዜ ምላሽ በሰጡ ቅጽበት ኢሳያስ ወደ ኢትዮጵያ ባላንጣ ግብጽ ማምራታቸው ጉዟቸው በተለየ ሁኔታ ትኩረት ስበዋል። ለኢትዮጵያ ብሔራዊ ጥቅምና ደህንነት ደንታ የሌለው የአብይ አገዛዝ በለዘብተኛ ደረጃ የነበሩ አጋሮችን ይበልጥ እጅና ጓንት ሆነው ለኢትዮጵያ ስጋት እንዲሆኑ አመሻሽተዋል። ጦር ሜዳውም አሰብን ማዕከል ስለማድረጉ ሰሞነኛው የአስመራ መንግስት ተከታታይ ምላሽ መሰከር ነው። የአስመራ መንግስት ቃል አቀባይ የማነ ገብረ መስቀል ከኢሳያስ ጉዞ ቀደም ብለው በአብይ የፓርላማ ንግግር ላይ ያተኮረ ምላሻቸው የጦርነት ስጋቱ በአሰብ በኩል ማመዘኑን ጠቁመዋል። እኛም አውቀናል ጉድጓድ ምሰናል አይነት ምላሽ የሰጡት የማነ ማክሰኞ ዕለት በኢትዮጵያ ፓርላማ ውስጥ የተሰማውን የብልጽግና ገዢዎች ትርክት እንደ ወታደራዊ ወረራ እንወስደዋለን ነበር ያሉት። ተጠናክሮ የቀጠለውን የብልጽግና ጦርነት ቅስቀሳ፣ ከተቻለ በድርድር ካልተቻለ ደግሞ በወታደራዊ ወረራ የአሰብ ወደብ ባለቤት እንሆናለን በሚል አላማ ደጋግመው እየነገሩን ነው ብለዋል። ጉዳዩ ማራኪ በሚመስሉ አመንኪዎች ወይም ሕዝቦችን የማሰልጠን ተልእኮ በሚል ምክንያት የቀረበ ነበር ያሉት የማነ ሞኛ ሞኝ የሆነው የብልጽግና ትርክት ግን በዘመናዊ ታሪክ ታይቶም ተሰምቶም አያውቅም ሲሉ ብስጭታቸውን በሚያሳብቅ መልኩ የመንግስታቸውን ምላሽ አያይዘው ገልጸዋል። በሌላ አውድ የብልጽግና ገዢዎች ቅዠት እየተባባሰ ሂዶ አሰብ ወደብ ያላት የህዝብ ብዛት የኢትዮጵያ ከተሞች ካላቸው እጅግ ብዙ ህዝብ ጋር ሲወዳደር እጅግ አነስተኛ ስለመሆኑ ይነግሩን ጀምረዋል ብለዋል የአስመራው አፍ የማነ ገብረ መስቀል። አብይ ኢትዮጵያ በየአመቱ አንድ ኤርትራ ትጨምራለች ማለታቸውም ይታወሳል። የትኛውንም የብልጽግና ገዢዎች ማብራሪያና ንግግር ከጦርነት ዝግጅት ጋር ያያያዙት የኤርትራ ባለስልጣናት ከዲፕሎማሲያዊ ትንቅንቁ ጎን ለጎን ወታደራዊ ዝግጅት ማድረጋቸውን በቀጠሉበት በዚህ ጊዜ ኢሳያስ ወደ ካይሮ ማቅናታቸው ጉዳዩ ከዲፕሎማሲ ትግል አልፎ ወደ ላቀ ወታደራዊ ዝግጁነት እያመራ ለመሆኑ ጠቋሚ ሆኗል። አሰብ ዋናው የኤርትራ ጦር ቤት ሲሆን የዚያኑ ያክል ብልጽግና በአሰብ አቅጣጫ መጠነ ሰፊ ሊባል የሚችል ዝግጅት አድርጓል። ባለፈው ሐምሌ ወር የኤርትራና ግብጽ ከፍተኛ ወታደራዊ አዛዦች የግብጽ የወደብ ከተማ በሆነችው ሻርም ኤልሼክ ላይ በቀይ ባህር ደህንነት ዙሪያ ወታደራዊ ትብብር ላይ ያተኮረ ውይይት ሊያደርጉ ስምምነት ላይ መድረሳቸው ይታወሳል። የኤርትራና ግብጽ ወታደራዊ መኮንኖች የሚመክሩበት አጀንዳ ከቀይ ባህር ጋር የሚያገናኝ ነው ቢባልም የአፍሪካ ቀንድ ወቅታዊ ሁኔታ በተለይም የኢትዮጵያ ጉዳይ ዋና አጀንዳቸው እንደሆነ ግልጽ ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው የፈረንጆች ዓመት ለቀይ ባህር ተዋሳኝ ሀገራት ባቀረቡት ጥሪ የባህሩን ደህንነት የሚጠብቅ የጋራ ሰራዊት ማደራጀት አለብን ማለታቸውም ይታወሳል። ኢሳያስ ባህሩን የሚጠብቅ የጋራ ሰራዊት እናደራጅ የሚል ጥሪ ያቀረቡት አብይ አህመድ የባህር በር አጀንዳና የጦርነት ፖሊሲያቸውን አቋራኝተው መናገር ከጀመሩ በኋላ ነው። የአሁኑ የኢሳያስ የካይሮ ጉዞም ከዚሁ የባህሩን ደህንነት የሚጠብቅ የጋራ ሰራዊት ማደራጀት አለብን ከሚለው ሀሳባቸው ጋር የተገናኘ ሊሆን እንደሚችል የጉዳዩ ተከታታዮች እምነት ነው። ግብጽ ከሱዳን፣ ደቡብ ሱዳን፣ ጅቡቲ፣ ሶማሊያና ኤርትራ ጋር ወታደራዊ ስምምነቶችን በማድረግ ኢትዮጵያን በመክበብ በአባይ ጉዳይ ያላትን ጥቅም በበላይነት ለማስከበር ምቹ ሁኔታ የተፈጠረላት በብልጽግና አገዛዝ የዲፕሎማሲ ውድቀት የተነሳ እንደሆነ ይታወቃል። ኢትዮጵያ ካሏት ስድስት ጎረቤቶች ውስጥ ኬንያና ከደቡብ ሱዳን በስተቀር ከአራቱም ጋር የሻከረ ግንኙነት ተፈጥረዋል። በይበልጥ ከኤርትራና ሶማሊያ ጋር ለግጭት ሊጋብዝ የሚችል ቅራኔ የተፈጠረው አብይ አህመድ በሚከተሉት የጦርነት ፖሊሲ የተነሳ እንደሆነ እንደሆነ የጉዳዩ ተከታታዮች እምነት ነው። በአርሲ እልቂቱ ቀጥሏል። ንጹሃን የኢድረሱልን ተማጽኖ እያሰሙ ነው። በአሪሲ ውልቂት ጉዳይ ሀገረ ስብከቱ መግለጫ ሰጥተዋል። በአሪሲ የኦርቶዶክስ ተዋህዶ ሃይማኖት ላይ ያነጣጠረው ጥቃት አሁንም አሳሳቢ ሆኖ መቀጠሉን ከስፍራው የሚወጡ መረጃዎች ያመላክታሉ። በአንድ ወር ጊዜ ውስጥ ብቻ ከ25 በላይ ንጹሃን ሰዎች በእምነታቸው ምክንያት ብቻ በአሰቃቂ ሁኔታ ተገድለዋል ሲል ሀገረ ስብከቶች በጥቅምት ወር 2018 ብቻ የ2 ዓመት ህፃንና የ75 ዓመት አዛውንትን ጨምሮ 25 የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች በታጣቂ ጥያቄዎች መገደላቸውን የሀገረ ስብከቱ ጽሕፈት ቤት አስታውቋል። የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ታምራት ወልዴ ለቤተ ክርስቲያኗ መገናኛ ብዙኃን እንደገለጹት የሀገረ ስብከቱ አስተዳደር ጉባኤ ከተለያዩ ወረዳዎች የደረሱትን ሪፖርቶች ከመረመረ በኋላ ጥቅምት 19 ቀን 2018 በአካሄደው ስብሰባ ዝርዝር መረጃውን ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በደብዳቤ ልኳል። ሪፖርቱ እንደሚያሳየው በኦርቶዶክሳውያን ላይ የሚደርሰው ጥቃትና የንብረት ውድመት ለዓመታት የቆየ ችግር ቢሆንም በጥቅምት ወር የተፈጸመው ግድያ መጠኑ ከፍተኛና ከዚህ ቀደም ሰላማዊ ተብለው በሚታሰቡ አካባቢዎች ላይ መሆኑ ሁኔታውን እጅግ አሳሳቢ እንዳደረገው ተገልጿል። ላለፉት ሁለት ዓመታት ማለትም ከ2016 መስከረም ሁለት ጀምሮ እስከ 2017 ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነው የገለጸው። መግለጫው አያይዞም ወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህ መካከል ሶስቱ ሙሉ በሙሉ መዘረፋቸውን ጠቅሰዋል። ነዋሪዎቹ እየደረስ ያለው የሰው ሕይወት እልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅዱስ ቤተ ክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸው እንዲወጡ ጥሪ አቅርበዋል። ጥቃቱ የሚፈጸመው በመንግስታዊ መዋቅር ደረጃ መሆኑን የሚያውቁት ከጥቃት የተረፉት ክርስቲያኖች አሁንም የድረሱልን ድምጽ በማሰማት ላይ ናቸው። በመጨረሻም በኢትዮጵያውያኑ ግድያ ዙሪያ የጦር ወንጀል ምርመራ ተጠየቀ። በሳተላይት ቴክኖሎጂ የታገዘ የጦር ወንጀል ምርመራ እንዲደረግ ዓለም አቀፍ የሰብአዊ መብቶች ተሟጋች ሆነው አምነስቲ ኢንተርናሽናል ጠይቋል። የአሜሪካ አየር ኃይል በየመን በፈጸመው የአየር ጥቃት ሲቪሎችን ከወታደራዊ ተቋማት ባለ የመልኩ መሆኑ በጥቃቱም በርካታ ንጹሐን ማለቃቸውን ተከትሎ በጉዳዩ ዙሪያ የምርመራ ሪፖርት ይደረግ ተብሏል። በአየር ድብደባ ያለቁትን ኢትዮጵያውያንንና የጉዳቱ ሰለባ የሆኑትን የሚመለከተው የጦር ወንጀል ምርመራ ጥያቄ የቀረበው ባለፈው ሚያዝያ ወር 2017 የአሜሪካ አየር ኃይል ኢትዮጵያውያን በሚበዙበት ግን ደግሞ ሌሎች የተወሰኑ አፍሪካውያንም በነበሩበት የየመን እስር ቤት የፈጸመውን ጥቃት ተከትሎ ነው። በወቅቱ የየመን ታጣቂዎች እስራኤል ላይ ተከታታይነት ያላቸውን ሚሳይሎች በማስወንጨፍ በቀይ ባህር በሚተላለፉ የንግድ መርከቦች ላይ ጭምር ጥቃት መሰንዘራቸው አይዘነጋም። የታጣቂዎቹን ጥቃት ለማስቀረት አሜሪካ፣ እስራኤልና እንግሊዝ የአየርና የድሮን ጥቃት ፈጽመዋል። የአሜሪካ አየር ኃይል ጥቃት ወታደራዊ ኢላማ ላይ ያነጣጠረ ሳይሆን ኢትዮጵያውያን በሚበዙበትና ሌሎች አፍሪካውያን በታሰሩበት እስር ቤት ላይ መፈጸሙን ነው ጥያቄ ያስነሳው። በሰሜን ምስራቅ የመን ሰአዳ በተባለች ቦታ የሚገኘው እስር ቤት ላይ የተፈጸመው ጥቃት ከአብይ አምር ጦርነት አምልጠው ወደ ሳውዲ ለመግባት የተሰደዱ ኢትዮጵያውያን በባህር አቋርጠው የመን የሚገቡበት መስመር ነው። በዚህ አቅጣጫ ከሞት አምልጠው ከሌላ አሳዛኝ ሞት የሚላተሙት ኢትዮጵያውያን ከሕገወጥ ስደተኝነት ጋር ተያይዞ ከታሰሩበት የሰአዳ ግዛት ውስጥ የሚገኘው እስር ቤት ላይ የአሜሪካ ጄቶች መጠነ ሰፊ ድብደባ ፈጽመዋል። የአየር ድብደባው የተፈጸመው ኢትዮጵያውያን በሚበዙበት እስር ቤት ላይ ነው። እንደ አምነስቲ ኢንተርናሽናል መረጃ እድሜያቸው በሀያዎቹ የሚገኙ በጾታቸው ሁሉም ወንዶች የሆኑ 16 ኢትዮጵያውያን ሰለባ ሆነዋል። ከሞት የተረፉ የአካል ጉዳት ሰለባ የሆኑ ስደተኞችም በደረሰባቸው ሁኔታ ተደናግጠው ለከፋ የስነ ልቦና ቀውስ ተጋልጠው መኖራቸውን አምነስቲ በሪፖርቱ አመላክተዋል። አምነስቲ የሳተላይት ምስሎችን በመውሰድ የጥቃቱ ሰለባ ከሆኑት መካከል የተረፉትን ስደተኞች በማነጋገር መረጃዎቹን አሰባስቦ ይፋ ባደረገው ሪፖርት መሰረት አሁንም የጦር ወንጀል ምርመራ እንዲደረግ የሚመለከታቸውን የአሜሪካ ተቋማትን ጠይቋል። በጉዳዩ ላይ የትራምፕ አስተዳደር ምላሽ አልሰጠም። አምነስቲ አሜሪካ መሰል የአየር ድብደባዎችን ስታካሄድ ወታደራዊና ሲቪል አካባቢዎችን መለየት የሚያስችል በቂ የወታደራዊ ቴክኖሎጂ አቅም እያላት ጥቃቱ ኢላማን መለየት ባለመቻል የተደረገ ነው ተብሎ ሊወሰድ የሚችል አይደለም የሚል እምነት እንዳለው በሪፖርቱ ላይ አመላክቷል። ከዚህ ቀደም ከምርመራ ውጤቱ በመነሳትም የጥቃቱ ሰለባ ሆነው ሕይወታቸውን ላጡት ቤተሰብ አባላት እንደዚሁም በየጊዜው ጥቃቱ ሲፈጸም በቦታው በሕይወት ለተረፉትም ጭምር ተገቢው ካሳ ሊ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 ጣና ሳተላይት ቲቪ ከሀቅ ጋር።